በዘመናችን ባሉ ምንደኛ አገልጋዮች ምናምንቴ ሰዎች ሲመጡ የእግዚአብሔር ፋሲካ ይባል ነበር። ከንቱ ውዳሴ ፈላጊዎች፣ ምንደኛ አገልጋዮች ልንቃወማቸው ይገባል። አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ ስሙን ለሚክዱ ለአመፀኞች ሰዎች የሚባል ላሳት ነው። ኦርቶዶክሳዊት ቤተክርስቲያናችን የበዓላት ቀኖና መሰረት የዐቢይ ጾም ሶስተኛ ሳምንት ምኩራብ ተብሎ ይጠራል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን በቤተ መቅደሱ የማይገባን ያደረጉ የነበሩትን የአባቴ ቤት የንግድ ቤት አታድርጉ ብሎ መገሰጹን፣ የሚሸጡ የሚለውጡትን መገለባበጡን፣ ደቀ መዛሙርቱን አስቀድሞ በትንቢት የቤት ቅናት በላኝ በማለት የተናገረው እንደተፈጸመ ማስተዋላቸውን የሚታሰብበትና የሚተነተንበት ነው። ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ታምራቱ አምላክነቱን ገልጦ ሕዝቡን አስተምሩ ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከነዚህም መካከል በምሳሌነት ሊጠቀሱ የሚችሉ በስርዓተ ኦሪት መሰረት በተወለደ በአርባኛው ቀን ወደ ቤተ መቅደስ መምጣቱ። ወደ ቤተ መቅደስ ሲመጣ አገልጋዮቹ በስጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ስራ እየሰሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገሰጽበት ጊዜ አልደረሰምና በዝምት አልፏቸው ነበር። ጊዜው በደረሰ ጊዜ ያረከሱትን ቤተ መቅደስ ያነጻ ዘንድ መጣ። ራሱን የሐዲስ ኪዳን መስዋዕት አድርጎ አቅርቧልና ኃላፊ ጠፊ የሆኑትን የብሉይ ኪዳን መስዋዕት እንስሳት ከቤተ መቅደስ አስወጣ። አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊ የሐዲስ ኪዳን መስዋዕት የሆነ ጌታችን የቅዱስ ስጋና ክቡር ደም ከብሉይ ኪዳን መስዋዕት ጋር በማነጻጸር እንዲህ አለ፣ በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ ፍቃዱን ለሚሰሩ ልቦናቸው ላቀኑ ሰዎች የሚያድን እሳት ነው፣ ስሙን ለሚክዱ ለአመጸኞች ሰዎች የሚባላ እሳት ነው እንዳለ የብሉይ ኪዳን መስዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁዶች አለቃ በገንዘብ ወዳድነት መስዋዕቱን እንዳቃለሉበት ቤተ መቅደስ በመምጣት ቤተ መቅደሱን አነጻ። ጌታችን ኢየሱስ ክርስቶስ በመዋለ ስጋዊ ለሁለት ጊዜያት ቤተ መቅደሱን አጽድቷል። ከነዚህም ቀዳማዊው በመጀመሪያ ፋሲካ ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገው በምኩራብ ሳምንት የሚነበብ የሚተረጎመው ነው። ጌታችን ሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳና ማለትም በአራተኛው የመጨረሻው ፋሲካ ነው። በዚህም ወቅት በተመሳሳይ ገዢዎችና ለዋጮች እንዲሁ የቤተ መቅደስ አለቆች ቤቴ የጸሎት ቤት ይባላል እናንተ ግን የሌቦችና የወንበዴዎች ቀማኞች ዋሻ አደረጋቸዋት በማለት ገሰጻቸው። ስለሆነም ትንቢተ ነቢያት የፈጸመው ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር። መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ እየሄደ የአይሁድ የፋሲካ በዓል በደረሰ እንደነበረ ተጠቅሷል። እግዚአብሔር ባያዝንባቸውና ይህ የፋሲካ በዓል በትክክል ቢከበር ኑሮ የእግዚአብሔር ፋሲካ ይባል ነበር። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸውጡ የሚለውጡ ሰዎችና የሚሸጡ የሚለወጡ እንስሳት አገኘ። የሚሸጡትን እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተሰሪያ መስዋዕት የሚቀርቡ ነበሩ። የካህናት አለቆችና ግብራበሮቻቸው በቤተ መቅደሱ የሚሸጡትን እንስሳት መስዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበር። ለመስዋዕት የሚሆኑ እንስሳት የሚሸጡ ሰዎች ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽህና አልነበረም። ከጌታ የሚገኝ ሰማያዊ ጸጋ በመሸጥና በመለወጥ የሚያገኙት ትርፍ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በጎች ይሸጡ የነበሩ ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸው ከንቱ ውዳሴ ፈላጊዎች ይመስላሉ። እርግቦችን የሚሸጡ የመንፈስ ቅዱስ ጸጋ በገንዘብ መሸጥና መግዛት የሚፈልጉ ሲሞናውያን ይመስላሉ። ጌታችን ቤተ መቅደስ ሲያነጻ እንደ ምልክት ከተፈጸሙት ተግባራት መካከል በቤተ መቅደስ ግቢ ይሸጡ የነበሩ በጎችና በሬዎች ከቤተ መቅደስ ማስወጣቱ፣ የገንዘብ ለዋጮች ገበታቸው መገልበጡ፣ እርግብ ሻጮችም እርግቦቻቸውን እንዲወጡ ማዘዙ ይጠቀሳል። ሲያስወጣቸው የገመድ ጅራፍ አበጅቶ ከቤተ መቅደስ አስወጣቸው። ሊቃነ ካህናቱ የጥቅም ተካፋይ ስለነበሩ የሚመክሩና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለውጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታድርጉ አላቸው። በዚህም አምላክ ወልድ አምላክነቱን ገለጠ። አባታችሁ ወይንም አባታችንን ሳይሆን የአባቴን ቤት በማለት ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባህሪ የእግዚአብሔር ልጅ መሆኑን እግዚአብሔርነቱን፣ አምላክነቱን ገለጠ። ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላዬ ወድቋልና በማለት የተናገረውን ትንቢት መፈጸሙን አስተዋሉ። በቤተ መቅደሱ ሲሸጡና ሲለውጡ ሥጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉ በቤተ መቅደስ የሚሸጡና የሚለውጡ የመስዋዕት እንስሳትና ገንዘብ በትክክለኛ ማረጋገጫ ይሰጡ ነበር። ዛሬ ተረፋ አይሁድ የሆኑ ምንደኛ አገልጋዮች አሉ ንጹሃን መስዋዕትን መዝሙሩን ንዋየ ቅዱሳቱን በዓለ ንግሱን ጸበሉና ሌሎች መንፈሳዊ ውሴቶችን ለገንዘብ ማግኛነት ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰር ይሞክራሉ የዋህንንም ያሳስታሉ በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደስ የሚቀርበውን መስዋዕት ለስጋዊ ጥቅም ሲያውሉ በዚህም ምክንያት ከነበሩ መንፈሳዊ አገልጋዮች ሲቃለሉ አርያ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዝምታ አላለፈውም። ጌታችን ከኔ ተማሩ ብሏልና በዘመናችን ባሉ ምንደኛ አገልጋዮች ትምህርተ ወንጌል ለገንዘብ ማግኛነት ለንግድ ሲያውሏቸው፣ በበዓላት ላይ ከመንፈሳዊ ስርዓት ይልቅ ስጋዊ ንግድና ደስታ ሲበዛ የቤተ ክርስቲያን የከበሩ ንዋየ ቅድሳት በገዛ አገልጋዮች እንደተሸጠ ሲታዩ ጸሎት ለማድረስ ገንዘብ የሚተምኑ ምናምንቴ ሰዎች ሲመጡ በቃለ እግዚአብሔር እና በስርዓተ ቤተ ክርስቲያን ጋሻነት ልንቃወማቸው ይገባል። እኛ ዝም ብንለም የቤተ መቅደስ ባለቤት ዳግም ይመጣል። የሚመጣው ግን እንደ ቀድሞ ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈርድላቸው እንጂ ከሚፈርድባቸው ወገን እንዳንሆን፣ አገልግሎታችን ለጽድቅና ለበረከት እንጂ ለገንዘብ ለዝና፣ ለታይታ፣ ለከንቱ ውዳሴ አይሁን። እያንዳንዳችንም የእግዚአብሔርን ቤተ ክርስቲያን እንደ አይሁድ ሊቃውንት ለገንዘብና ለዝና ማግኛነት የሚጠቀሙበትን ምንደኛ አገልጋዮች ለይተን ልናውቅ፣ አውቀንም ልንርቃቸው ይገባል። ወስብሐት ለእግዚአብሔር።